ትምህርቶችን በተመለከተ ነው። እንሻ አላህ ተዓላ አጫጭር ደቂቃዎችን ናቸው። እንሻ አላህ ተዓላ ምን ይዝባቸው በዚህ ፕሮግራም እንግዲህ ለመጥቀስ እንደመኮርኩት ከሀጅ በፊት ቅድመ ሁኔታዎችን ምን ምንድናቸው፣ ወይም ደግሞ ከሀጅ በፊት ልንተገብራቸው የሚገቡ ተግባራቶች፣ ወደ ሀጅ ከመሄዳችን በፊት ከወዲሁ ገና ከቤታችን እያለን ጀምረን ልንተገብራቸው ከሚሰሩ ወይም ደግሞ ከሚገቡ ስራዎች ምንድናቸው የሚለውን ነገር በተመለከተ ነው። እንሻ አላህ ተዓላ ቆይታችን እናንተ ጋር የሚሆነው እንግዲህ አላህ ሱብሓነሁ ወተዓላ እንግዲህ ይህንን አምስተኛ

ሐጅ ብዙ ገንዘብ ፈሶበት ብዙ ውጣ ውረድ ተሄዶበት ወይም ደግሞ ብዙ እንግልቶችን ተፈጽሞበት የሚከናወን ተግባር እንደመሆኑ መጠን የተለያዩ የሆኑ እኽላሱን የሚሻሙ ወይም ደግሞ ለአላህ ብቻ ነው የሚለውን ነገር የሚሻሙ ተግዳሮቶች ያጋጥሙታል ማለት ነው። ከነዚ መካከል እንግዲህ ሙፋኸራ የሚባል ነገር አለ። ሐጅ ይሄዷል፣ ሐጅ ሊባል ሐጅ አገሌ እንዲባል ስም ለማግኘት እና እንደዚሁ በቃ እንደዚሁ ሐጅ ሂዶ ያውቃል የሚለውን ነገር ስም ለመጎናጸፍ ብቻ የሚደረግ ሁኔታዎች አሉ። እንግዲህ ከነዚህ በጣም ከሚሻማቸው ነገሮች እንግዲህ ይሄ ነው አንዱ። ስለዚህ ከነዚህ ነገር እንዳይሻሙን ሐጃችን እንዳይበላሽብን ለአላህ ብቻ ብለን ያው እኽላስ ሊኖረን ይገባል ማለት ነው። ሐጅ የምናደርገው ልክ ሰላት እንደምንሰግደው ጾም እንደምንጾመው፣ ዘካ ሌሎችንም አርካን እስላም እንደምንፈጽመው ሁሉ ለአላህ ብቻ ነው የምናደርገው የሚለው ነገር ሁሌ ቀልባችን ውስጥ መመራመርና ቀልባችን ላይ ከቀልባችን እንዳይወገድ ራሳችንን እንጠይቅና ራሳችንን ቼክ ማድረግ ይገባናል ማለት ነው። እንግዲህ እኽላስ የሌለበት ስራ ማንኛውም

ያው ማንኛውም ስራ ኢኽላስ እንደሚያስፈልገው ሁሉ እዚህ ላይ ኢኽላሳችንን በደንብ ልንመረምር ይገባል። የሁሉ ብር እያወጣን ያለ ነው ለምንድንነው የሚለው ነገር ራሳችንን ልንጠይቅ ይገባል ማለት ነው። አጅር እንድናገኝበት፣ ከወንጀላችን እንድንላቀቅበት ይሄ እድሜያችንን ሙሉ ስንከባለልበት የመጣ ነው ወንጀል በስራም ሆነ በሌላ በኩል ከዚህ ወንጀል ልመላቀቅ ሊሆን ይገባል ማለት ነው። ከዛ ባሻገር በሁለተኛ ደረጃ ወስያችንን ጽፍ ይገባል። ያው ሐጅ የሚሄድ ሰው የተለያዩ ነገሮች ያጋጥሙታል። ሩቅ ሰፈር ነው እየሄድ ያለው ከዛ ሄዶ ይመለሳል አይመለስም የሚለው አላህ ሱብሐነሁ ተዓላ ነው የሚያውቀውና ያው ከአሁን በፊት የነበሩበትን ወይም እዳ ሊኖርበት ይችላል፣ የተለያዩ ነገሮች ሊሆኑ ስለሚችሉ በዛ ደረጃ ያው ወስያውን ጽፎ ለቤተሰቦቹ አስረክቦ እንዲ እንዲ ሄድ አለብኝ እንዲ እንዲ ይነገር አለ ብሎ የሚያስፈልጉትን ወስያዎች ሁሉ ያው ለቤተሰቦቹ ጽፎ ሊያስቀምጥ ይገባል። በመሰረቱ ያው ይሄ እዳ ወይም ደግሞ ይሄ ወስያ የሚባለው ነገር ወስያ የሚባለው ነገር ሁልጊዜ ሁሉ ያው ጽፈን ሊያስቀምጥ ይገባል። መን ካነ ዩእሚኑ ቢላሂ ወልየውሚል አኺር፣ በአላህ ሱብሓነሁ ወተዓላና በመጨረሻው ላይ የሚያምን ሰው በመጨረሻው ቀን የሚያምን ሰው ወስያውን ጽፎ ከራሱ ወይም ደግሞ ከተራሱ አጠገብ ሊያሳድር ይገባል ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ወከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ በሁለተኛ ደረጃ ወስያ የሚባለው ነገር ሊጽፍ ይገባ አሁን ማለት ነው። በሶስተኛ ደረጃ ሐጅ የሚሄድበትን ገንዘብ የተመረጠ ገንዘብ መሆን አለበት። ጥሩ ገንዘብ መመረጥ አለበት። ያው በዚህ ዘመን ፊትና የበዛበት ዘመን ነው። ገንዘባችን በቃ ሙሉ ለሙሉ ጥርት ያለ ገንዘብ ነው ብለን መተማመን አይቻልም። በዚህና በዚህ በተለያዩ ሁኔታዎች ገንዘባችን ላይ ጥሩና መጥፎ ነገር ስለሚቀላቀል ለሐጅ የምንመርጠው ገንዘብ በጣም ጥሩ ገንዘብና የተመረጠ ገንዘብ ሆኖ አለበት። አላህ ሱብሓነሁ ወተዓላ ጥሩ እንደመሆኑ መጠን ጥሩን እንጂ አላህ አይቀበልም ብለዋል። እንደውም ሐዲሱ ዶዒፍ ቢሆንም በመጥፎ ገንዘብ ወይም ደግሞ ሐላል ባለሆነ ገንዘብ ሐጅ የሚያደርግ ሰው ለበይከ በሚልበት ጊዜ ለበይከ ወላ ሰዓደይከ ብሎ አላህ ሱብሓነሁ ወተዓላ ይመልስበታል። ተቀባይነት የለም ተብሎ ሐጁ ይመለሳል። ሐጁ ይመለሳል ማለት በነገራችን ላይ ሐጅ እንዳደረገ አይቆጠርም ማለት አይደለም። አርከ ሩኩን ሐጅ የሚባለውን የሚባለው ነገር ሐጅ አድርጓል ዋጅቡ ይወርድለታል ግን አጅሩ ይበላሽበታል ማለት ነው። ሐጅ አድርጎ የሚያገኘውን አጅር ይበላሽበታል። ከአእመተል አርበዓ ከአራቱ አእማዎች አልኢማሙ አህመድ ረህመቱላሂ ተዓላ አለይሂ አህመድ ቢን ሐንበል ማለት ነው። እሳቸው እንደውም ከነ ሐጁ ራሱ ይበላሻል ብለዋል። ሐጁ ራሱ ይበላሻል ብለዋል። በሐራም ገንዘብ ሐጅ የሚያደርግ ሰው ማለት ነው። አላኩልል ይህን ሁሉ ገንዘብ ማውጣታችን ካልቀረና ሀጅ መሄዳችን ካልቀረ ጥሩ ገንዘብን መርጠን ለአላህ ሱብሃነሁ ወተዓላ የሚመረጠውን ገንዘብ መርጠን ያው ሀጅ ልናደርግበት ይገባል ማለት ነው። በሶስተኛ ወይም በአራተኛ ደረጃ ደግሞ ሀጅ በምንሄድበት ጊዜ ጥሩ ጓደኞችንም መምረጥ ይገባናል። ጥሩ ጓደኛ መንገድ ስንሄድ ጥሩ ጓደኛ መምረጥ ይገባናል ማለት ነው። ይሄ ትልቅ የሆነ ዒባዳ ነው። ትልቅ የሆነ ተግባር ነው። ወደዚያ በምንሄድበት ጊዜ እንደ ጓደኛ የሚያጫወት ጓደኛ ሳይሆን ወደ አላህ የሚያቃርብ ጓደኛ ልንይዝ ይገባል ማለት ነው መርጠን ጥሩ ጓደኛ ልን ይዝገባል በተለይ ደግሞ አህካሙን የሚያቅሰው ከአሁን በፊት ሄዶ የሚያቅሰው ቢሆን ደግሞ በጣም የተመረጠ ነው ማለት ነው። ጥሩ ጓደኛ በምንመርጥበት ጊዜ ሁል ጊዜ በአዝካር ነው ጊዜያችን የምናሳልፈው፣ ወደ አላህ እየተቃረብ ነው ጊዜያችን የምናሳልፈው። ንግግራችን ሁሉ በሐጅ ዙሪያ እና በአዝካር ወደ አላህ ስብን ላ የሚያቃርብ ነው የሚሆነው ማለት ነው። ስለዚህ ጥሩ ጓደኛ መምረጥ በጣም የወሳኝ የሆነ ነጥብ ነው ማለት ነው። መጥፎ ጓደኛ እንዲሁ ደግሞ ዝም ብሎ በጓደኝነት የምናውቀው በንግድ ስራ ላይ በምናምን ስራ ላይ የምንታወቅ ከሆነ ግን አብዛኛው ጊዜያችን በወሬ እና በአሉባልታ በሐሜት ነው የሚጠፋው። ይሄ በተጨባጭ የምንመለከተው የምናየው ነገር ስለሆነ ልንጠነቀቅ ይገባል ማለት ነው። በሌላ በኩል ወይም በአምስተኛ ደረጃ እንግዲህ ወደ ሐጅ ከመሄዳችን በፊት አህካሙል ሐጅን ልንማር ይገባል ኮርስ መውሰድ ካለብን ኮርስ መውሰድ ይኖርብናል ዑለማዎች ጋር ቀርበን ምን ምንድን ነው ብለን በደንብ አድርገን ስለ አህካሙል ሐጅ ልናውቅ ይገባል ሐጃችን የሚያበላሽ ምንድነው ምንድነው ቅድመ ሁኔታዎች ምንድነው ምንድነው አርካኑ ምንድነው የሚለውን ነገር ልናውቅ ይገባል ማለት ነው በአሁኑ ጊዜ አልহামዱሊላህ በአጫጭር መጽሐፎችም በቪዲዮዎችም ካሁን በፊትም የተደረጉ የተሰጡ ትምህርቶች አሉ እነዛን በደንብ ትኩረት ሰጥተን ቁጭ ብለን ልንማራቸው ይገባል ማለት ነው። በመጨረሻ እንግዲህ እንደ ምክር ላስተላለፍ የምፈልገው ነገር ምንድን ነው? ያም ቦታ እስትሽዓር ዓመት ዛሊከል መካኒ ወዘማን ምንሄድበት ጊዜና ምንሄድበት ወይም እንደውም ያለንበት ጊዜ ያለንበት ቦታ በጣም ልዩ ቦታ መሆኑ ልዩ ጊዜ መሆኑ በጣም የተከበረ ጊዜ የተከበረ ቦታ መሆኑን ልናውቅ ይገባል፣ ከወዲሁ ጀምረን ማለት ነው። እንደዛ በሚሆንበት ጊዜ ያም ቦታ ልንዳፈር አይገባም። የተለያዩ ነገሮች ሲያጋጥሙን ያው ቦታውንና ዘመኑን እያየን ልናልፋቸው ይገባል ማለት ነው። የዓለም ሕዝብ ነው የሚሰባሰብበት፣ የተለያዩ ችግሮች ያጋጥማሉ እዛ ቦታ ላይ። የተለያየ አኽላቅ ይዞ የራሱን አኽላቅ ይዞ ነው የሚመጣው ሰው። ያን ነገር በሚያጋጥምብን ጊዜ ያው ይሄ ቦታ ላይ መጥፎ ነገር መስራት አይገባም፣ ጥሩ መጥፎ ምላሽ መስጠት አይገባም በሚል ራሳችንን ዘወር ብለን ራሳችንን ልንመረምርና ራሳችንን ማየት አለብን ማለት ነው። በአጠቃላይ የምንሄደው ራሳችን ለመግባትና መገንባትና ከወንጀላችን ለመጥራት መሆን አለበት። ራሳችንን ለማዳን መሆን አለበት ማለት ነው። የሰዎችን ዓይብ ለመመርመር የመጅሊሱ እንደዚህ ያደረገ ላይ ጉድለት አለ የምግብ ጉድለት አለ የምን ጉድለት አለ የሚለው ነገር ይሄ አልዋልታ የሆነ ወሬዎችን ለመለቃቀም መሆን የለበትም፣ የምንሄደው ማለት ነው። ከዛም ባሻገር እንደዚህ አይነት አባዜ ያለባቸውን ሰዎች እንኳን ብዙም ቦታ ልንሰጣቸው አይገባም የሚለውን ነገር ነው ለማሰላለፊ ፈለግሁት። ላ እንግዲህ ሐጃቸውን ከተቀበላቸው ሰዎች ከሚቀበላቸው ሰዎች በሰላም ሄደው በሰላም ከሚመለሱ ሰዎች አላህ ያርጋችሁ አላህ ያርገን። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱ